አርሲያውንም ዛሬ የተሰማው ከሰሞኑ በኦሮሚያ ክልል ከሀያ አምስት በላይ ኦርቶዶክሳውያን ተመርጠው በተገደሉት ጉዳና መርቲ ወረዳ ትናንት ማለትም ጥቅምት 24 በመርቲ ወረዳ ልዩ ቦታ ጋዶ በመባል አካባቢ ለደቦ የእርሻ ስራ የወጡን ንጹሀን በሙሉ ታግቶ አምስቱ ወዲያው ስገደሉ ቀሪዎቹ የደረሱበት እንዳልታወቀ ምንጮች ጠቁመዋል። እጅግ አሳዛኝ ነው። ልብ ሰባሪ ነው። አምስቱ ወዲያውኑ መገደላቸውን የወጡት መረጃዎች ያሳያሉ። በዚሁ ስፍራ እንግዲህ ሰሞኑን ንጹሃኖች መገደላቸው የምታወስ ነው። አሁን ደግሞ ተጨማሪ አምስት ነፍሳት እንደጠፉ ጀምረም ነው። ይህ ነገር ዘላቂ ሰላምና እልባት መፍትሄ ሊመጣ እንደሚገባ ጀምረም በርካቶቹም ጥሪያቸውን እያስተላለፉ እንደሚገኙ ጀምረም ነው። ሁሉም በአሁኑ ሰዓት ኢትዮጵያውያን አብያተ ክርስቲያናት የሚሆን ሙስሊም እምነት ተከታዮች መግለጫ እየሰጠው ይገኛሉ። ይህ ጉዳይ እጅግ አሳዛኝና አሳ ተሳሳቢ እንደሆነ ሰብአዊ የማንም ሰው ልጅ ላይ ሊደርስበት የማይገባ ዳይ እንደሆነ ጭምርም ነው። በርካቶች ሀዘናቸውን እየገለጹ ያሉት ሚኪነኝ ከሚኪታቡር ለሟች ቤተሰቦችና ለመላው ለኦርቶዶክስ እምነት ተከታዮችም አልፎም ደግሞ በዚሁ ሀዘን ለተጎዱ ኢትዮጵያውያን መጽናናትን እንመኛለን። ሰላም ቆዩልኝ።